ከሁሉ በፊት በሶማሌና በኢትዮጵያ መካከል የመሬት ክርክር ወይም ደግሞ ቦርደር ዲስፒዩት የሚባል ነገር የለም። በእርግጥ የሶማሌ ሪፐብሊክ ባለፉት ረጅም ዘመናት በኮሎኒያሊስቶች ስር ስለነበረች በሁለት ሀገሮች መካከል ያልተወሰነው የመሬት ማለት የወሰን ክልል በአሁኑ ጊዜ በአፍሪካ አንድነት ድርጅት እና እንዲሁም ደግሞ በዩናይትድ ኔሽን ሕግ መሰረት ወሰነው ቢከለል በዚህ በኩል በሁለት ሀገሮች መካከል ምንም ችግር ይፈጥራል የሚል እምነት የለም። በእኛ በኩል በእውነቱ ሁኔታው ቀደም ብዬ ለኢትዮጵያ ሕዝብ እንደገለጽኩት ሁሉ ነው። የተሻሻለ ወይም የተለወጠ ሁኔታ የለም። ይኸውም በሱዳን መንግስትና በኢትዮጵያ መንግስት ጠረፎች መካከል የኢትዮጵያን አንድነትና አብዮት የሚወጉ የኤርትራ አፈንጋጭ ድርጅቶችና በኢትዮጵያ አብዮት ከኢትዮጵያ የተሰደዱ የመሳፍንት ድርጅቶች በሱዳን ወታደሮች ድጋፍና እንዲሁም የታንክና መድፍ በአካባቢ ያሉትን አንዳንድ ንጽብ ቦታዎች አጥቅተዋል። ከሁሉ በፊት የኤርትራ ጉዳይ ከምንል በኤርትራ ክፍለ ሀገር የመገንጠል ዓላማ ያላቸው ድርጅቶች ጉዳይ ብንለው ነው የሚሻለው በኢትዮጵያ አብዮታዊ መንግስት በኩል የተፈጠረውን ችግር ዴሞክራሲያዊና ፖለቲካዊ በሆነ መንገድ ለመፍታት የተደረገውን ጥረት ሰፊው የኤርትራ ክፍለ ሀገር ህዝብ በአድናቆትና በደስታ ሲቀበለው ከወንበዴዎቹም ጋራ በመጠኑ ወደ ደህና አላማ ለመቃረብ ሲሞከር የኢትዮጵያን አብዮት የሚቃወሙና በምስራቅ አፍሪካ ጂኦ ፖለቲካ የተለየ ጥቅምና ዓላማ ያላቸው የውጭ ሀይሎች ነገሩ በሰላም እንዳይፈታ ባደረጉት ጥረት እንደተባለው ብዙ ውጤት አልሰጠም። ይሁንና ተገንጣይ ድርጅቶቹም ራሳቸው በአሁኑ ጊዜ የኤርትሪያን ክፍለ ሀገር ጭቁን ህዝብና ሰፊውን የኢትዮጵያን ህዝብ አብዮት ለማዳከምና ለመቀልበስ ለውጭ ጸረ አብዮት ኃይሎች መሳሪያ ሆነው በግልጽ በመገኘታቸው በአሁኑ ጊዜ ይሄንን ፕሮብሌም የኢትዮጵያ የተቀረው የኢትዮጵያ ሰፊ ህዝብና የኤርትራ ሰፊ ህዝብ በመደብ አንጻር የሚፈታው ሆኖ አግኝተነዋል። የለም ቅድም ልገልጽ እንደሞከርኩት ሚሊተሪም ወይም ፖለቲካም ልትሉት ትችላላችሁ በጠቅላላው ይህ በአብዮትና በጸረ አብዮት መካከል የሚካሄድ እንጂ የናሽናሊቲ ወይም ሌላ ጸባይ ያለው ሆኖ ስላልተገኘ በአሁኑ ጊዜ በኤርትራ ውስጥ ያለው ሁኔታ ሁለቱንም ያቀፈ ሊሆን ይችላል። የዶክተር ፊደል ካስትሮ ጉብኝት በእውነቱ ምንም የተለየ ዓላማ የለውም። ኪዩባ ባለፉት ጊዜያቶች ውስጥ ለረጅም ጊዜ ከኮሎኒያሊስቶች እና እንዲሁም ደግሞ ከኢምፔሪያሊስቶች ጋር ተገቢ የሆነ የመደብ ውጊያ አካሂዳ ዛሬ ከፍ ያለ የእድገት ደረጃ ላይ የደረሰች ታዳጊ ሀገር እንደመሆኗ መጠን በኢትዮጵያ ውስጥ የሚካሄደውም አብዮት ዴሞክራሲያዊ አብዮት ስለሆነ የመሪው እዚህ መገኘት ሌሎቹም ሶሻሊስት ሀገሮችና ተራማጅ ዴሞክራሲያዊ ሀገሮች ሁሉ እንዳላቸው አመለካከት ያላቸውን ሲምፓቲ ወይም ደግሞ ድጋፍ ለመግለጽ ስለሆነ በእውነቱ የኢትዮጵያን አብዮተኞች

ብዙ የምዕራብ ሀገሮች በጋዜጦቻቸው እና በማስ ሚዲያቸው የኢትዮጵያን አብዮት ውስጠ መንፈሱን በትክክል ሳይረዱ ለማጥላላት በሚያደርጉት ሙከራ በእውነቱ የኢትዮጵያ ሰፊ ሕዝብ ከማዘኑ በስተቀረ በመንግስቱ አቋም በኩል ቀደም ብዬ ልገልጽ እንደሞከርኩት አብዮታችንን እና አንድነታችንን ወይም ደግሞ ነጻነታችንን እስከ አልተቃወመ ድረስ ከማንኛውም ዓለማዊ ክፍል ጋራ ኢትዮጵያ ግንኙነቷን ትቀጥላለች። በሶሻሊስት ሀገሮች በኩል ያልን እንደሆነ መቼም እነኚህ ጭቁን ህዝቦች ለትክክለኛ ፍትህና ነጻነት ላለፉት ረጅም ዘመናት ባደረጉት ትግል በአፍሪካ ውስጥ ዛሬ የሚካሄደውን ሁኔታ በሚገባ ስለሚገነዘቡ በእውነቱ በሚሰጡን ድጋፍ አብዮታችን ግቡን እንደሚመታና እንደሚጠነክር በእኛ በኩል ጽኑ እምነት አለ።